ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ ራሱን ሰጠን። በክርስቶስ በኩል ያለው የጽድቅ አፈጻጸም የእኛን ባህሪ በአዲስ ኪዳን ውስጥ ያማረ የተዋበ እንዲሆን በመለኮታዊ ግርማው ዋጀንና ስጋዬን ብሉ ግርማ ሞገስ ታገኛላችሁ። አሁን የክርስቶስ ስጋና ደም ያልበላ ትውልድ አይደመጥም፣ አይሰማም። ቅዱስ ቁርባን ወስዳችሁ ታሪክን ለማቆም ስትችሉ አሁን ቅዱስ ቁርባን ለሰባት ነገር ይጠቅመናል። አንደኛው ትውልድን ለመባረክ፣ ትውልዴን ባርክልን ብላችሁ ሥጋው ደሙ ስትወስዱ ትውልዱ ይባረካል። ሁለተኛው ለሀገር፣ አገርን አቁምልን ከጠላት ጠብቅ ብለን ቅዱስ ቁርባን ስንወስድ እግዚአብሔር ለሀገሪቱ ኃላፊ ይሆናል። ሦስተኛው በኑራችን ውስጥ በረከት ሲጠፋ በረከታችንን መልስ፣ ተሰለብን፣ አጣን፣ ገንዘባችን ሁሉ በመናፍስት ተወሰደ ብለን ስንወስድ የዚህ ጊዜ በረከታችን ይመለሳል። አራተኛው እድላችን ሲመክን እድላችን ሲመክን እድላችን ምክን ይልብናል፣ ወይ ጎረቤቶቻችን ያመክኑታል፣ ወይ ቤተሰባችን በጣዖት ውስጥ ያሉ ናቸው። ሰይጣን ያመክነዋል፣ ዛሬ ያመክነዋል። ጌታዬ ወይ እድሌ መክኗልና እድሌን መልስልኝ፣ የእድሌ ባለቤት ልሁን፣ ራሴ ጠፍቻለሁ፣ ውስጤ ጠፍቷል ብለን ቅዱስ ቁርባን ስንወስድ የዚህ ጊዜ እድላችን ይመለሳል። አምስተኛ ጠላት ሲከበን ሲወረድ፣ በብዙ መንገድ ሲያጠቃን፣ በግልም በማህበራዊ ህይወትም ክፉ ፍጥጫዎች ሲበዙብን የክርስቶስ ስጋና ደም ስንወስድ የዚህ ጊዜ ጠላት ዝም ይላል። ምን ይላል? አየህ፣ ምልክቱ ይሄ ነው። በእስራኤሎች ኦት ይሉታል። አሌፉን ሲጠቀሙ ኦት አንተ ምልክት ስጠን ማለት ነው። ይህ ምልክት ደግሞ ምንድን ነው? ማንነትን ማግኘት ነው። ማንነትህ እየጠፋ የምትኖረው ኑሮ ሁሉ ግብ የለውም፣ አላማ የለውም። ማንነታቸው የጠፋቸው ሰዎች መሪዎች ሲሆኑ እንዲህ ተዝረክርከን ብልሽት ሽትሽት ነው የምንለው። ትርፋችን ስድብ እንጂ ጸጋና ሞገስ አይደለም። ትርፋችን ውርደት እንጂ እንከንና ጥፋት እንጂ በጎነት የለም። የጽድቅ ጌታ ኢየሱስ ክርስቶስ ለዚህ መጣልን። ሌላው ደግሞ ስድስተኛው ቅዱስ ቁርባን፣ ስድስተኛው ጎረቤቶቻችን ወይም ደግሞ ቤተሰባችን ወይም ሌላው ጉስቁልና ውስጥ ሲወድቅ፣ ጌታ ሆይ እባክህ እየጎሰቆለ ነውና ከድህነት ጉስቁልና ታደገው ብለን ለሌላው ቅዱስ ቁርባን እንወስዳለን። ለማ ለሌላው ለመሪውም ጭምር መሪው ሕሊና አጥቷልና፣ እባክህ ግፈኛ ሆኗል፣ አጥፊ ሆኗል፣ ሐሰተኛ ሆኗል፣ ሴረኛ ሆኗል መሪው። እባክህ ለመሪውም ሕሊና ስጥ። ዝም ብለን ብቻ አስቀድሰን መሄዳችን በረከትን አላመጣለን። እግዚአብሔር ለኢያሱ ሲነግረው ነገ በመካከላችሁ ድንቅ ነገር እግዚአብሔር ያደርጋልና ዛሬ ተቀደሱ ነበር ያላችሁ። ለመሪውም ለጎረቤቱም ጠማማ ለሚያስቡትም አይናቸውም ሆነ ልናቸው ቡዳ ለሆኑትም ቅዱስ ቁርባን ስትወስዱ ሕይወታቸው ከእናንተ ላይ አያርፍም። መተተኛውም ሟርተኛውም አስማተኛውም ጠንቋውም በየመንደሩ ያለ ቃልቻውም ዝም ይላል። ሌላው ሰባተኛው ቀጣዩም ትውልድ ለአራት መቶ ዓመት የሚሆን ለሶስት መቶ ዓመት እድሉን ማየት እንድትችሉ ነው። እየሰማችሁ ነው? አብርሃም ለአራት መቶ ዓመት አየና ወይኔ ብሎ አለቀሰ። አራት መቶ ዓመት ባርነት ውስጥ የኔ ዘር ወድቃል። አዎ የጨለማው ጊዜ አለና ያንን ጊዜ የሚያልፉት ከባርነት በኋላ ኃያልነት አለ አለው። ይሄንን ተስፋ አደረጋ ከባርነት በኋላ ኃያልነት አለ። እኛ ስንት ዘመን ባሪያዎች ሆነን በራሳችን በራሳችን መሪዎች በራሳችን ሰዎች በራሳችን ልጆች ተቀጠቀጥን፣ ተገረፍን፣ ተሰቃየን፣ ታሰርን፣ ተደበደብን ፈራን፣ ደነገጥን፣ ሞትን፣ ተሰቃየን። በየጫካው በየጥሻው ተጣልን፣ ወደቅን፣ ተቀበርን። ስንት ዘመን ያ እንደ ወገን መሆኑ ቀርቶ እንደ ጠላት ወገን እየተቆጠረ የትም ቦታ ሲጣል፣ ይሄ ጽድቅ ነው? ይሄ ነው ክርስትናችን። የክርስትናችን ዋጋ ከዲያብሎስ ጋር እንዲተሳስረን መኖር ነው። እንግዳ የሚሆንብን ነገር የሆነው አሁን ይሄ ነው። ስለዚህ ለትውልድ ውስጥ አሻግሮ ማየት የጾም ምስጢር እንግዲህ ይሄ ነው። ሜም ሜም አርባ ቁጥርናት ሙሴ አርባ ቀን ጾመ፣ ታቦተ ጽዮንን ተቀበለ አርባ ቀን ጾመ። መድኃኒታችን ኢየሱስ ክርስቶስ አርባ ቀን ጾመ። ሜም አርባ ቁጥርናት አርባ ቀን ጾመ፣ የዲያብሎስን ሰራዊት ጸጥ አደረገው፣ አሸነፈው። በአርባኛው ቀን ወደ ሰማይ ከፍ ከፍ ብሎ አረገ። በአምሳኛው ቀን መንፈስ ቅዱስን ላከልን ሜም ነው። እሱም መሺህ መሺህ የተቀባ ንጉስ ማለት ነው። ስለዚህ ከስሞቹ ጋር ያሉት ፊደላቶች ክብራቸውና ሞገሳቸው በእግዚአብሔር ዘንድ የተጠበቀ ነው። በመሆኑም ጸዴ ዛሬ ጾም የምንለው በዚህ ኃይል ውስጥ ነው።